በታሪክና በባህል የገዘፈ ታሪክ ያላት ኢትዮጵያ ለዓመታት የሀሳብ ልዩነትን በጠመንጃ አፈሙዝ ለመፍታት በሚደረግ ጥረት ሀገሪቱና ሕዝቧ ብዙ ዋጋ ከፍለዋል። የሀሳብ ልዩነት ተፈጥሯዊ ነው። ነገር ግን ልዩነቱን ለመፍታት የሚወሰደው አማራጭ ውጤቱን ይቀይራል። በኢትዮጵያም ባለፉት ዓመታት የሀሳብ አልያም የፖለቲካ ልዩነቶችን በጠመንጃ አፈሙዝ ለመፍታት በሚደረገው ጥረት ዜጎች የህይወት ዋጋ ገብረዋል፣ ተሰደዋል፣ ሀብትና ንብረታቸው ወድሟል። ወደ ኋላ መለስ ብለን ከ18 50 በኛ አቆጣጠር ወይም ከዛም ቀደም ብሎ ያለው ከዘመነ መሳፍንት ዘመን ጀምሮ የነበረው ሂደት አለ። ከዛ አጼ ቴዎድሮስ ወደ ስልጣን ሲመጡ የነበረው የውስጥ ሽኩቻ አለ። ከዛ አጼ ዮሐንስም በኋላ አጼ ሚኒሊክም እንደዚሁም ደግሞ በአፄ ኃይለ ስላሴ ስርአትም ነፍጥን አንስተው ወደ ቆላ ወደ በረሃ የወረዱ ትጥቅ ትግል ሲያደርጉ የነበሩ የተለያዩ ክፍሎች እንደነበሩ እናያለን። ለምሳሌ በኤርትራ ያለውን የሻቢያን ጨምሮ በኋላም የነበረው የህወሓት የትጥቅ ትግልን ሌሎችም ደግሞ በብሔር የተደራጁ ነፃ አውጪ ኃይሎች የነበሩበትን እንመለከታለን። ያም ነገር በሂደት በደርግ ዘመንም ቀጥሎ ለ17 ዓመታት ሙሉ እረፍት አልባ ጦርነቶችን ያሳለፍንበት ጊዜ እንደነበር እናያለን። አሁንም ድረስ ሀገራችን ያለችበት ሁኔታ ይታወቃልና ና ግጭቶች አልተለዩንም ማለት ነው። አሁን ላይ የበለጸጉ ብለን የምንላቸው ሀገራት በአንድ ወቅት ባሳለፉት ግጭትና ጦርነት ትምህርት ወስደው ዛሬ ላይ ውይይት ብቸኛው መፍትሄ አድርገው ፊታቸውን ወደ ሀገራቸው ሁለንተና እድገት አዙረዋል። አሁን የምናያቸው ለምሳሌ ስካንዲኔቪያንስ ኖርዌይ፣ ፊንላንድ፣ ስዊድን፣ ዴንማርክ የመሳሰሉ ሀገራትን ስንመለከት እነዚህም ለበርካታ ዓመታት በርስ በርስ ጦርነት ወይም ከጎረቤት ጋር ሲዋጉ የነበሩ ናቸው። ዛሬ ስናያቸው በጣም ያደጉ፣ የለሙ ለዜጎቻቸው ምቹ የሆነ የፖለቲካ ውድ እንደገና ደግሞ የኢኮኖሚ እድገቶችንም የዘረጉ ናቸውና ከእነዚህም ሀገራተኛ ትምህርት ልንቀስም ይገባል። በኢትዮጵያ የኔ ሐሳብ ብቻ ልክ ነው በሚል እሳቤ ጦር መማዘዙ የሀገሪቱን እድገት ጎትቷል፣ የዜጎችን ሕይወትም ነጥቋል። በጦርነት የሚጸና ሰላም የለምና ሀሳብን በሐሳብ የበላይነት መርታት፣ በልዩነት ውስጥ በጋራ ለማደግ መስራት ጊዜው የሚጠይቀው አማራጭ የሌለው መፍትሄ ነው። በጎ ያልሆኑ ክፉ ነገሮች በሙሉ ያየንበት ነው። ስለዚህ ከዛ መውጣት ይኖርብናል። ከዛ ስንወጣ ደግሞ ልንወጣ የምንችለው ያንኑ በመድገም አይደለም፣ በአፈሙዝ በጦርነት አይደለም። በሰለጠነና በሰከነ መልኩ ዓለም በሚያደርገው አካሄድ ሀገራዊ ምክክር አቁመን በሀገራዊ ምክክሩ ሁላችንም በወኪሎቻችን ተሳትፈን ሀሳብ አዋጥተን አገርን ማሻገር ይኖርብናል። አሁን ላይ ልዩነት ቢኖር እንኳን ከራስ ይልቅ ሀገርን ማስቀደምና ለብሔራዊ ጥቅም መቆምን ጊዜው በእጅጉ ይጠይቃል። ሀገር ከትላንቷ ተምራ ህብረ ብሔራዊ አንድነቷን አስጠብቃ ትጓዝ ዘንድ ችግሮችን በውይይት ለመፍታት አሊያም በልዩነት ውስጥ በስምምነት ለመኖር በኢትዮጵያ ሀገራዊ ምክክር በሂደት ላይ ነው። እናም ከጦርነት አዙሪት ወጥታ የበለጸገችና ውይይት ባህሉ የሆነ ህዝብ ለመገንባት ሀገራዊ ምክክሩ ትልቅ ተስፋ የተጣለበት ነው። በኢኮኖሚ ያደገች በአፍሪካ ያላትን ቦታ ሳይሆን በዓለምም ደረጃ ያላትን ቦታ የተቀናጀች አገር እንዴት ለትውልድ እናሳልፍ እናሸጋግር። ይሄ ሊሆን የሚችለው ጦር ያነገበውም የፖለቲካ ልዩነት ያለውም ሁሉም ፓርቲዎች የተሳተፉበት፣ ሁሉም አመለካከቶች ወደ ጠረጴዛ የሚመጡበት ሀገራዊ ምክክር አካታች፣ አሳታፊ፣ ተአማኒ፣ መከባበር ባለበት የአውድን ትኩረት የሰጠ በዚህ ሂደት ውስጥ ገብተን ሀገራችንን ማዳን እንችላለን ነው። ዘላቂ ሰላም የሰፈነባት የበለጸገች ኢትዮጵያን ለትውልድ ለማሻገር ሰላም የሚጀምረው ከመወያየት ነውና ሁሉም ለዘላቂ ሰላም እውን መሆን የሀሳብ ልዩነትን በውይይት ብቻ መፍታትን ብቸኛ አማራጭ ሊያደርግ እንደሚገባም ይነሳል።